አሰላሙ አለይኩም ወራህመቱላሂ ወበረካቱ ለክርስቲያኖች ወንድሞች ሰላም ሰላም ይላችሁ። ቤት ያላችሁበት በሰላማችሁ ጊዜ ትርፉ ይበልኝ። እንዴት ናችሁ? እንዴት ቆያችሁ? ከኔ ጋር በጣም ደህና ነው ያለሁ። በመጀመሪያ በዓለም ላይ የምትገኙ ሙስሊሞች እንኳን አደረሳችሁ ረመዳን ሙባረክ። ያው እንግዲህ ረመዳን ከገባ ስድስት ከሚሆነው ያው እኔ ቤቱ ብዙ ቪዲዮ ስለማልደቅ ለዛ ነው አርቲስት እንኳን እንኳን አደረሳችሁ ለማለት እፈልጋለሁ። እና እንዴት ናችሁ እናንተ የተፋሷችሁ ልጅማ አሁን ከነሳሙ ሳይመት እችላችኋለሁ የመዳም ቅመሞች የሞያ ልጅ ስማሪ አለሽ እልሻለሁ፣ ስማሪ አለሽ። አሁን ሻፈሽ መቷል እና ማንዴናችሁ፣ የምር እናፍቃችሁኛል። እኔ በዚህ ተፈራ ብሎ ለምን እንደሆነ አላውቅም። በጣም እየደበሬ ነው ነው ለማንኛውም ዛሬ ብቅ ብያለሁኝ። የሮመዳን ፍጥር ያለ ሰራ አሳምቡሳ ምናምን፣ እንግዲህ አሳምቡሳ መስራት ጀመርኩኝ። አንድ ስድስት ቀን ሮመዳን ከገባ ጀምሮ እየሰራሁ ነው። ዛሬ ደግሞ ምርጥ አድርጌ በምስር ያው፣ ብቻህን አደለሁም ወንድሜ ባይኖርም ጓደኞች ምናምን ነገር አድርጌ ወጣ ብሎ ከብት ምናምን የሚሰሩ ኢንሻአላህ ከእነሱ ጋር ሁሉ የማፈጥረው ማለት ነው። አሳምቡሳ እስቲ እንዴት አድርገን እንደምንሰራ በዛውም ብዙ ልጆች እየጠየቃችሁ የነበረ በቲክቶክ ይህንን የምታገኙት ይህን ያሳምሳውን እንትን የምታገኙት ቢጋላ ውስጥ፣ ማንኛውም ቢጋላ ውስጥ ታገኙታላችሁ። እና ይሄ ምንድን ነው አስሮች ምናምን የሚሸጡበት አካባቢ ዛሬ ታገኙታላችሁ። ምስር ካላገኛችሁ፣ ድፍን ምስር ካላገኛችሁ የሳምሰውን መጠቅለያ እንትን አለ የራሱ የተፈጨ ስጋ ምናምን ነገር ስላለ ዶሮ ምናምን የሚሸጥበት አካባቢ የሆነች እንደዚህ ጀሞልሞል ያለ ስላ የሚጨረሻ ታለው ሷል በሱ አድርጋችሁ መስራት ትችላላችሁ እና አሁን

እና ውድ ቤተሰቦች ምስራችን እንደዚህ እናወጣለን። ከዛ ምን አለ መስላችሁ? ይለቀማል ይለቀማል። ምናልባት ገበሬው ሰነፍ እንደሆነ ማለት የገበሬው ሚስት ለቅማላ አስገባች ከሆነ እንደዚ አድርጋችሁ አሳምራችሁ ትለቅማላችሁ ማለት ነው። ማለት ምስሩ ግን የሚለቀም የለውም፣ ኦልሬዲ ተዘጋጅቶ ምናምን ስለሆነ ተመዛዝኖ ስለሆነ የመጣው እና ብዙም የሚለቀም የለውም። እንደው ዝም ብዬሽ ለስሙ አለ አይደለ? ወጉ ወጉን ለማድረስ ነው እንጂ ያ ያክል የሚለቀም የለውም። አሁን እንዲያ ወዴ ከእዛ በዛ ስንት ይቀራል እና ወንዶች እንደምታውት ምስሩን አብሰዬ ዘይት እና ትንሽ ሽንኩርት አድርጌ አቆላለሁት ማለት ነው። ለብቻ ወቅ ግን ይቻው ነበር የታርኩት አሁን ደግሞ ቃሪያ ቀምርበት ቃሪያ ቃሪያ ሳምሶስ ቃሪያ ያስፈላጊ ነው። በዛ እንደ ስለ ኦ ያጣጣለች ማለት ነው። ነዘ ንዱም ያንሳ እንዴ ዛሬ ግን አጣቀላሉና ማለት ነው።

ታያችሁ አሪፍ ነው። እንግዲህ ጨርሰናል፣ ጉዞ ወዲህ መጠቅለል እንግዲህ። መጠቅለል ላይ በጣም ወበዝ ነኝ፣ እንደ እናንተ ሰነፍ አይደለሁም። ለማንኛውም ብዙ ሴቶች በቲክቶክ ቪዲዮ ለቅቄ እኮ መጠቅለል አልችልም ምናምን ይላሉ። እንደዚህ ተመልከቱ፣ ተዘርጋችሁ፣ ተጠቃልላላችሁ። የተፈጨ ስጋችሁን ወይ የምትሠራችሁን እንደዚህ እንደ ተቃሪያ ጋር ምትጨመር ታረጋ ታላችሁ ማለት ነው። ባይሆን የእናንተ ሙያ በኮሜንት ንገሩኝና የማስተካክለው ነገር ካለ አስተካክላለሁ። እኔ ግን እንደዚህ ነው የምሰራው። በነገራችን ላይ ሳውዲ አረቢያ ከመጣሁኝ እኛ ሳንቡሳ ሳልጠብስ ኑሪያ የኖርኩበት ዓመት የለኝም እና እንደዚህ አድርጌ እጠቀልላለሁ ማለት ነው። ይታያችኋል። አንዳንድ ሰዎች ደግሞ ዱቄት አድርገበት ምናምን ነገር ስላላቸው፣ ግን ኖርማል ነው። የእኔ አይለቅም እንደዚህ ራሱ ጠቅልሎ ማለት ነው፣ እና ቀላል ነው። አጠቃላሉ ስላችሁ ነው እንደዚህ አድርጋችሁ ጠቀልላላችሁ ማለት ነው። እንደ አጠቃላለል ያሴን ሙሐመድ ሟላ ሟላ ላርጋት መሰሉት

አሁን እንግዲህ በሚገባ ጠቅልል ጨርሻለሁ። እንግዲህ አስተያየታችሁን በኮሜንት እና ወዳይ ወደ ጠበሳ ውዶቼ ማረች ወደ መጥበሱ እንገባለን። በነገራችን ላይ ቪዲዮውን ትናንትና ነበረ ለቆ ያስብኩት ዛሬ ጁማ ትናንትና ሙስ ነበረ ዛሬ ጁማ ነመለቅላቸው እና እንዲያ አድርጌ ጠበስኩኝ። ሳምቡሳይ ነላቸዋለሁ። እንዴት ነው ለሙያ ከስንት እስከ ስንት ትሰጡኛላችሁ? ለማንኛውም አካውንቲ ስለቀዘቀዘ አካውንቱን ላይክ፣ ሼር እያደረጋችሁ ኮፒ ሊንክ አድርጉልኝ። በአካችሁ ዩቱብ ይቀዝቅዘዋል ማለት ነው፣ እንደ ዙረው አይደለም። የአሁኒም ስለጠፋሁበት ነው መሰለኝ። ለማንኛውም አሳቡሳ ይሄን በዚህ መልኩ ጠበስኩኝ። ከስንት ተስንት ትሰጡኝ ያላችሁ ያላ ዳይ ወዲህ ኮሜንት ይታያችኋል። ሾርባ እዚጋ ሰርቻለሁኝ አላሳየኋችሁም እንጂ አሳቡሳ ብስኩቱ ይጠብሻለሁ እና እንደዚህ አርገም ፍጥር ዛሬ ትናንትና እንደዚህ አርገና ያፈጠርነው ዛሬ ብል ነበረ። ለማንኛውም መልካም